መኪና መንዳት አልችልም። እኔ መኪና አለነ ግን መንዳት አልችልም። ክፈሩ መቀመጫ ላይ ቁጭ ብዬ በጣም ወደ ውስጥ ገባሁ፣ ወደ ውስጥ እና መሪውን እንደዚህ በጣም ተስቤ ነው የምንዘው፣ ተስቤ መሪውን ተራራ ቦታ፣ ብዙ ድንጋይ አለው፣ ብዙ ትልልቆች ድንጋይ አሉበት ቦታ፣ ተራራ ቦታ ነው። በጣም ተራራ ቦታ እና መኪና መንዳት አልችልም፣ ግን በጣም ታች እዛ ሹፌር መቀመጫ ጎብዬ በጣም ተስቤ መሪውን ይዤዋለሁ። መሪውን ይዤ እነዳለሁ እየነደው። እንዴት በዚህ መሀል መንዳት እችላለሁ ወይ ደግሞ መንዳት አልችልም፣ እንዴት መኪናውን አንቀሳቀስኩት፣ እንዴት ነዳሁት? እያልኩ እገረማለሁ እና ያለ ሁሉ ድንጋይና ያለ ሁሉ ትልቅ ድንጋይ ያለበት ቦታ ግን መኪናዋ ድንጋይ በውስጥ ውስጥ እያደረገችኝ እንደምችል ሰው ትወስደኛለች፣ አጥታ ማለት ነው እዛ አንድ የባሌ ጓደኛ አለ እና እሚለኛል። እሱ ይችላል መንዳት። እና ታግዘኝ፣ ይህን ነገር እኔ መንዳት አልችልም፣ ብዙ ድንጋዮች አሉ፣ ታግዘኝ ምናምን ስለው፣ ጥሩ እየነዳሽ ነው ሂጂ፣ አሁን ጥሩ እየነዳሽ አለ ሂጂ፣ ቆይ በቃ እንደነበርክሽው ሂጂ እንጂ ይለኛል እና መሬቱን ማየት አልችልም፣ በጣም ውስጥ ጠልሜያለሁ። በጣም ተስቤ ነው መሪውን ይዤዋለሁ፣ ግን እነዳለሁ። እየነዳው እዛ ሁሉ ድንጋ ውስጥ ውስጥ ነው የምትወስደኝ። ምንም ድንጋ ይመታኝ ምን አይልኝ። በጣም ተራራ ነው፣ ውስጥ ውስጥ ትወስደኛለች። ማናት እና እንደዚህ አይነት ህልም አየሁ። መኪናው ነው መኪና እየነውስጥ ውስጥ መኪና አንቺ ተብላ ስትጠራ አልሰማሁም። ብ እንግዲህ ኛ መኪና ኪ መሰብ ነው እንደሴት ካየሻት ብዙ አገልግላችኋለች ማለት ነው የእናንተ መኪና። ይኸውልሽ በህልም መኪና ማየት የራስሽ የገዛ ስጋሽ ነው ሾፌሩ ደግሞ ነፍስሽ ናት። እና መኪና መንዳታት ቺም ግን ነዳሹ በህልም ምን ማለት ነው? መጾም መጸለይ። ምናልባት እርግጠኛ ነኝ ብዙ መስገድ ትንሽ ትቸገር ነበረ መሰለኝ፣ የሆነ ፍርሃት ምናምን እንደዚህ ነገር፣ ወደ መንፈሳዊ ህይወት ለመግባት ትቸገሪ ነበረ ብዬ አስባለሁ። በተለይ ለመስገድና ለመጾም፣ እንዲህ አይነት ሀሳቦች ከበፊት ጀምሮ የነበሩ ከሆንሽ አትፍሪ። ተራራ መውጣት ጾም ነው ጾም ጸሎት ወይም ቀኖና ነው። ከካህን ሄዶ ንስሐ ገብቶ ቀኖና መቀበል ነው። ተራራ መውጣት በሕልም ይሄ በእናቶቻችን በአባቶቻችን የታወቀ ነው። ማንንም ሰው ተራራ ሲወጣ ከታየ ጾም ጸሎት ወይ አንድ የሆነ በነፍሱ ጉዳይ ላይ መግባት የሚገባው አንድ የሆነ ጉዳይ አለ። የግድ አንድ ቻሌንጅ ወይም ደግሞ አንድ የሆነ ቅጣት መቀጣት እንዳለበት ማሳያ ነው። እና መኪናዋ ስጋሽ ነው። እናም በቃ ይዛሽ ስጋሽ ከወጣች አንድ ያስጀምሪው ካስጀመርሹ በኋላ በዛው ትቀጥ ያለሽ ጥሩ የሆነ አካሄድ ትሄጃለሽ። የፈራሹ የሆነ ጉዳይ ይኖራል። ለመግባት ወደሆነ መንፈሳዊ የሆነ ጥግ ቀጠሮ ያዝሽበት አንድ ጉዳይ ካለ እና ስጋሽ በእጅሽ የምትቆጣጠሪበት በነፍስሽ እጅ ማለት ነው፣ በሃይማኖትሽ እጅ በመንፈሳዊ ማንነት እጅ ቁጥጥር ውስጥ የምታደረጊበት ጊዜ ይመጣል። ለአሁኑ ግን አንድ የተሸነፍሽበት ነገር እንዳለ ማሳያ ነው። ያ ምንድነው? ፍርሃትሽ ነው። ተቋረጠባቸው። የሰሙኝ ይሆናል ብዬ አስባለሁ። ፍርሃት፣ መፍራት መኪና መንዳት አለመቻል ማለት ለአንድ ነገር ራስን አለመስጠት ማለት ነው። የሰማሽኝ ነው። መኪና መንዳት አልችልም ማለት የመለማመድ አጋጣሚ ላታገኝ ትችላለሽ። ወይም ደግሞ ሁን ለምሳሌ መኪና መንዳት በጣም ነው የምፈራው። ከሹፌሩ ጎን ስቀመጥ እግሬ ውጥር ነው የሚለው። በቃ መጋጭ ነው የሚመስለኝ። እሱ ለነዳውን ይጨናነቃለሁ የእውነት በባህሪ ማለት ነው እና ግን በኖርማሊ ቢያስተምሩኝ ቢያስነዱኝ እለምዳለሁ የሚል ደግሞ ውስጥሽ ይኖራል። ማንኛውም ሰው ከእናቶ መንፈሳዊ ህይወት ላይም እንደዛ ነው። ስጋሽን ስግደት ካስለመድሽ፣ ጾም ካስለመድሽ እንዲያውም በጣም የማይወጣውን ከባዱ ነገር ትወጪዋለሽ ማለት ማሳያ ነው። እሺ መምህር። እሺ አንድ ጊዜ አውሮፕላን ሄሊኮፍተር ምናምን ባናቴ ዥዥ እያሉ የሆነች ረጅም ሴት ረጅም ቀሚስ የለበሰች እጄን ይዛኝ ስትሄድ ባጠገቤ ይወድቃሉ ግን አይነኩኝም። ብዙ ይወድቃሉ። እነዚህ ነገሮች የምታያቸው መቼ መቼ ነው? በቃ አሁን ያ መጀመሪያ ገባ ካልኩ በኋላ ብዙ ቀን ታምሜ ስራ ሁሉ አጥቼ ከስራዬ ሁሉ በቃ አሁን አንፈልግም ሰው ብለውኝ ወጥቼ በቃ በጣም ተበሰጫጭቼ ደግሞ ያው እየጸለይኩም ነበር። ይህንን ደግሞ አየሁ። ቆይቶ ይህንን አየሁ ከአውሮፕላን ሄሊኮፕተር ምናምኖች አጠገቤ ሲወድቁ የሆነ ሴት እጄን ይዛኝ አይነኩኝ። የአየር ጋኔኖች እንደዚህ አውሮፕላን ሄሊኮፕተር ምናምን እንደዚህ ነገር ዘመናዊ በሆነ መንገድ የምታዩ አንደ ርቢ አንቺ ላይ የሰላቢ መንፈስ በተደጋጋሚ የሚከታተልሽ መንፈስ እንዳለ ማሳያም ጭምር ነው። እንግዲህ እንደ ድሮ ነው፣ በድሮ ዘመን ነው የሚያሳየው አሁን ደግሞ ባለንበት ዘመን እንደ የጊዜያችን ስለሆነ መንፈሱ መልዕክቱ የሚመጣው የመንፈሱንም ባህሪ ልክ እንደ በሚገባሽ መልኩ ነው የሚያሳይ። እሺ፣ አሁን ምናየው በህልሜ፣ አንተ ሱቅህ ያው ሌላ ሀገር ነው ያለሁት ሱቅህ መጥቼ ይመስለኛል ምን እልሃለሁ ቀባቅዱስ አልፈልግም ቅባ ቅዱስ እንዲያ አንስተ እንደዚህ ሌላ ሰው ሲገዛ ነው። እኔ ቅባ ቅዱስ አልፈልግም እልሃለሁ። እና እንዴት በእውኔም አስብ ነበረ። አልታሰር ይሉኛል መንፈሶቹ። አሁን እሳም ገብቻለው፣ ታሰሩ በስላሴ ስም እላለሁ። እነዚህ የሚሯሯጡትን የሚያሳክኩኝን፣ አልታሰር ይሉኛል። እና በህልሜም ለአንተ እንዴት ልሰር ብዬ ልጠይቅ ስል ሰው እየከበበህ ሳልጠይቀህ ቀራው። አልታሰር አሉኝ ልልህ ፈልጋለሁ ግን ግርግር ሆኖ ቅባ ቅዱስን አይደለም የምፈልገው እኔ እንዴት እንደማስር ንገርኝ፣ እያልኩ ግርግሩ ነው፣ በቃ ሄድክብኝ። ከሰዎች ከሆነ በህልም ቅባቅዱስ አልቀባም ማለት ክርስትና ወይም ደግሞ በሃይማኖቶች ላይ እግዚአብሔር ሊሰጥሽ ያሰበውን ጸጋ አልቀበልም ማለት ነው። ቅባቅዱሱን ሹመት ነው፣ ወይም ደግሞ ልጅነትን አለመውደድ፣ ሁሌ ባህሪያ ለመሆን መሞከር እግዚአብሔር ልጄ ሲልሽ አንቺ ደግሞ በኃጢአት ላይ ኃጢአት እየጨመርሽ ወይም ደግሞ ስለ ስጋ ፈቃድ ብቻ እያሰብሽ ፍላጎቶችሽን ብቻ ለማከናወን ነው እግዚአብሔር የምትፈልጊው ማለት ነው። እሱ ልጅ ሊያደረግሽ ስጋዳ ደግሞ ተቀብለሽ ሊቀባሽ ሲፈልግ ወራሽ ሊያረግሽ ሲፈልግ አንቺ ደግሞ የምጠይቂው ጥያቄ ሌላ ነው። እንዴት ሊሰራው ነው የምትይው ጉዳዮች ከምን ጋር መንፈሱን ለማሰር ከመሞከር ጋር ነው። ቅባ ቅዱስ፣ ግን እንኪ ስትባይ አልቀበልም ማለት ደግሞ፣ ቅባ ቅዱስ በህልም ማየት በአጠቃላይ ሹመት ነው። የልጅነትን ሹመት ስልጣን፣ አንድ ነገር መውረስ፣ ባለቤትነትን መቀበል ማለት ነው። ስለዚህ በተቻለሽ መጠን ለመፈወስም ይሁን ሹመት ለመቀበል ለማንኛውም ነገር እግዚአብሔር ሊቀባሽ ሲሞክር አንቺ የራስሽን ሀሳብ እያራመድሽ ባትታገዩ ጥሩ ነው። ይሄ የሚያሳየው አንቺ ውስጥ ቆይ የሚቀድመውን ነገር ትተሽ ሌላ ነገር ነው እየጠየቅሻለሽ እያለሽ ነው ስጠይ አሁን ስትነግርኝም እኮ ጥሩ ነው በስራዬ ላይ ምናምን ለውጥ አይቻሉ ስቲኝ ስራ ላይ ለውጥ ስለታየ ነው ወይ ጥሩ የሚባለው አንድ መንፈሳዊ ሰው፣ አንድ ሃይማኖተኛ ሰው ስራው ላይ ደሞዝ ላይ ወይም ትዳሩ ላይ ሰላም ስላየ ነው ወይ ጥሩ ለውጥ የሚባለው? የሚለውን ነገር ማሰብ ያስፈልጋል። ጥሩ ለውጥ ብዬ ማስበው ሆነ ያ አይደለም። በእርግጥ መንፈስ መያዙ መታሰሩ ማሳያ ምልክት ሊሆን ይችላል እንጂ ለመንፈሳ ሕይወት መመዘኛ መለኪያ ሊሆን አይችልም። በትዳርም ሆነ በገንዘብ ለውጥ ማምጣት እና አንቺ አስቀድማችሁ ጥቁርና መንግስቱን ፈልጉ የሚለውን ነገር ሲትኩረት አድርጊበት። ህንጉ ላይ የሚያሳየው ያ ነው። እሺ ሌላ አንድ አጭር ነገር፣ አንድ ጓደኛ አሁን አጋጣሚ ዚ ስለሌለ ነው ልንገር። በአውሮፕላን ከኤርፖርት ጋር ተጠርቼ ናግባ ተብዬ በአውሮፕላን ተሳፈርኩኝ። ከዛ እንደውም መጨረሻ ላይ እንደውም የፓይለቱ እንትን ላይ ሁሉ ተቀምጬ ስበር አየው አለኝ። ና ምንድን ነው ያ? እንዴት በአውሮፕላን ስሜ ተጠርቶ አለኝ። ከኤርፖርት ላይ ስሜ ተጠርቶ ገባሁኝ አውሮፕላን ውስጥ ተሳፈርኩና መጀመሪያ እንደ ተሳፋሪ ነበርኩ አለ። ከዛ እንደውም መጨረሻ ላይ የፓይለት ሚነ አውሮፕላኑን እንትን የሚለው የሚያበረው ሰው ወንበር ላይ ቁጭ እየሰበራ አየው። እንግዲህ ይሄ በቀጥታ የሚገናኘው ከእድል ጋር ነው፣ ከእድል ጋር ነው። እድል በህይወቱ ላይ የሚመጣ እንዲሆነ ጥሩ እድል ይመጣል፣ የሚመጣል እሱ ፈቅዶ ሳይሆን እግዚአብሔር ባለው ጊዜ የሚመጣ የሆነ ነገር ጥሪ አለ። ቀጥታ እናቶች መናገር የሚከብዳቸው መብረር፣ ተሳፍሮ መሄድ፣ ሩቅ ቦታ መሄድ ማለት እንግዲህ አውሮፕላን ሩቅ ቦታ መሄድ ነው አይደለም። በእግር ቢሆን ኖረ፣ ትራንስፖርት ቢሆን ኖረ ቅርብ ነው። በግልጽ ስነግርሽ ያው ትንሽ ይከብዳል። አንዳንድ ጊዜ ግልጽ መናገር አንዳንድ ጊዜ በጣም ያስደነግጣልና፣ ከሞት ጋር በተገናኘ እንዲህ ያለ ነገር ይታያል። ሩቅ ቦታ መሄድ፣ መጓዝ፣ ሊሄድ ነው ቻው ብሎ ስንቅን ቋጥሮ የሆነ ነገር ማዳበሪያ ተሸክሞ ወይ የሆነ ሻንጣ ይዞ መውጣት በንስሐ መዘጋጀት እንዳለብን ማሳያ ነው። ይሄ ግን ጥሪ ተሳፋሪም ነበር መጀመሪያ ግን ደግሞ ጥሪ ተደርጎለት ከአብራሪዎቹ ጋር መታየቱ እድል ነው። እግዚአብሔር ከሚጠብቀው መልአክ ጋር አንድ የሆነ ያቀለለት ነገር አለ። የሆነ ቦታ ላይ ሄዶ የሚሰራው ነገር አለ ማለት ነው። ፓይለቱ መልአክ ነው። መጀመሪያም የታቀደለት ነገር ነበረ ማለት ነው። መጀመሪያም ተሳፋሪ ነበራል ያል ስሙ የተጠራው እንትን ነው። ገና ሳይሳፈር ኤርፖርት ውስጥ ስሙ ተጠርቶ ወደ አውሮፕላኑ እንዲገባ ስሙ ተጠርቶ ከዛ አውሮፕላን ውስጥ ገብቶ መጀመሪያ እንደ ተሳፋሪ ነበር። በኋላ ግን እንደውም አብራሪ ወንበር ላይ ጉጫለ። አንድ የሆነ እድል አለ። የሆነ እግዚአብሔር ከፊት የሚያዘጋጅለት መልካም የሆነ ነገር አለ በጣም በሱ ላይ ከሱ ጋር በተገናኘ እሱ ባለበት ስራ ይሁን ዛሬ ባወቀበት እውቀት ምን እንደሆነ ባላውቅም፣ ግን ኃላፊነት ይሰጠዋል። ብዙ ሰዎችን ማስተዳደር የሚችልበት ኃላፊነት ብቻውን አይደለም፣ ሊጠነቀቅ እንደሚገባና ያለበትን ቦታ ሊያከብር እንደሚገባ ማሳያ ነው። በቃ ባጭሩ ኃላፊነቱን ስራው ምንድን ነው እንደሚለውን ራስሽን የምታውቂው ባለቤትሽ የሚሰራውን ስራ እንደ ነገር ነው ስራው ምንም ይሁን ግን አሁን ካየው ህልም ጋር በተገናኘ አለማዊ ነገር ላይ ነው ወይስ መንፈሳዊ ነገር ላይ ነው? ይሄ ጉዳይ የመጣለት የሚለውን ቼክ ማድረግ ነው። ጸሎተኛ፣ ሰጋጅ፣ ጿሚ ምናምን ከሆነ ኃላፊነት እንዳለበት ለወደፊቱ፣ አንድ የሆነ እግዚአብሔር ሊሰጠው የሚፈልገው ነገር አለ። ተሳፋሪ ከሆነ ተሳፋሪ ከሆነ ከሱ አይደለም ከእግዚአብሔር ነው። ይሄ ነገር ግልጽ ነው አለ ግልጽ ነው። ሄሎው አቤት አቤት መምህር በብዛት እኔ ህልም ማየው ራቆቴ ሆኜ ነው በሰዎች መሀል ሆኜ ወይም የውስጥ ልብስ እንደዚህ ለብሼ ወይም ደግሞ የተቀዳደደ ልብስ ለብሼ ነው በሰዎች መሀል የምታየው ከዚህ ሶስት ጊዜ እንዲህ ተደጋጋሚ አይቻለው ማለት ነው እና ሰዎቹ አብዳለች አብዳለች እያሉ በቃ ሰው ከንፈራቸውን እየመጠጡብኝ ነው የሚያልፉት ማለት ነው። አብዳለች ይሉ? በህልም ነው አለ? አዎ አዎ፣ በህልም አብዳለች እያሉ ወይን አበደች ምናምን። አዎ ወይን አበደች እች ልጅ ምናምን እያሉ ከንፈራቸው እያማጠጡ ይሄዱብኛል ማለት ነው። ማንም ሰው አይጠጋኝም። የምታውቂያቸው ሰዎች ናቸው? አላቃቸው። እሺ ይሄን ብቻ ነው ያየሽው? አይ ሌላ ህልም ኖ ኖ ኖ ህልሙ ራሱ እዚህ ህልሙ ውስጥ ይሄን ብቻ ነው ወይ የምታስታውሽው? በሌላ ቀን ደግሞ እንደዚህ ራቆት የሆኘ ግን የሆነ አይደለም እዚህ ህልም ውስጥ ሰዎች ሲስቁብሽ ብቻ ነው ወይ ያየሽው? ሌላ ነገር ራስሽ ላይ ያየሽው የታዘብሽው ነገር አለ ወይ? ምንም እኔ ራሱ ዝም ብዬ እንደዚ ዞር አለሁኝ ማለት እየሳ ከውስጥ ብቻ ፓንትነቱ ማዣ ነው እየለበስኩኝ ማለት ነው። ሌላ አለበስኩኝም፣ እና ሰዎቹ አበደች እያሉ እየሳቁብኝ ከንፈራቸው እያማጣጡ ነው የሚያልፉኝ እንጂ ማንም ሰው የሚጠቀኝ ሰው የለም። አ ምናልባት እንግዲህ በእውን በትክክለኛው ህይወትሽ ሰዎች አውቀውብኝ ይሆን ይሄ ነገር ተሰምቶብኝ ይሆን እንዴ ብለሽ የምታስቢው አንድ የሆነ ገበና ይኖርሻል። የቤተሰብ የራስሽ ጉዳይ፣ የትዳር የፍቅረኛ፣ ወይ ደግሞ የሆነ ጉዳይ ባልታወቀብኝ ይሄ ነገር ባላዩብኝ ብለሽ ከተሰማ እኮ ከታወቀ እኮ ውዴ ነው በቃ ማበዴ ነው ብለሽ የምታስቢው ነገር ይኖራልና በገሐዱ ዓለም ሰዎች እንዲያውቁብሽ የማትፈልጊው አንድ ጉዳይ አለ። ስለዚህ ሰዎች ሰምተውታል ብለሽ የደመደምሻቸውን መፍትሄ የሚያስፈልገውን ነገር ቶሎ ብለሽ ወደ መፍትሄ እንደትሄጂበት። አንዱ ሌላው እርቃን መሆን ማለት በሕይወትሽ ላይ የጎደለ ነገር አለ። ሰዎች በፊት ለፊት የሚያዩት የሚያውቁት በአንቺ ላይ የተከናወነ ነገር አለ። በህልም ራቁት መሆን እና ደግሞ ሰዎች አይተውሽ ሲስቁብሽና ራስሽን ደግሞ በዛ መልኩ ማየት ማለት በጣም ከባድ የሆነ የስም መጥፋትም ይሁን የሆነ ውርደት አንዳንድ ነገሮች ሊመጣብሽ የሚችልበት ጉዳይ አለና አስተውዩ። አንድ ነገር ከመወሰንሽ በፊት የሆነ ልትወስኝ ያሰብሽው ነገር ካለ ጥንቃቄ ልታደርግ የሚገባሽ ነገር አለ ማለት ነው። በህልም ምንድነው የሚባላል ጆሮ በህልም ማየት፣ በተለይ ጆሮ ደምቶ ወይ ጆሮ ቆስሎ ፍም ሆኖ ግሎ ከታየ ምንድነው ይባላል? እኔ ምለውን ብቻ ስሙ፣ እኔ ምለውን ብቻ አዳምጡ፣ ሰዎች እኔ ሊሰሙኝ ይገባል፣ እኔ ያልኩት ካልሆነ ማለት ነው ይባላል ትርጉሙ። በሌላ ጊዜ ደግሞ በቀርጉስ ሆኜ የሆነ እቃ ተሸክሜ ነው ማየው። በተደጋጋሚ ይሄን ነገር አያለው። አንዳንዴ ደግሞ ስወልድ ነው ማየው በህልሜ። እና ደግሞ ሌላው ደግሞ ምግብ እየበላሁ አያለውኝ። ምግብ እየበላሁ አንድ ላይ ከማን ጋር፣ በዛን ምግብ እየበላ፣ ብቻዬን ምግብ እየበላሁኝ አያለው። በሌላ ጊዜ ደግሞ እርጉዝ ሆኜ እቃ ተሸክሜ እየወለድኩ ራሱ ያለው። ቅድም የተናገርኩት ነው። እርጉዝ መሆን በሀሳብ መብሰልሰል ነው። በህልም እርጉዝ ሆኖ ማየት ማለት ውስጥሽ አንድ የሆነ ያመቅሹ ለሰው ማትናገሪ ወይም መናገር የሚገባሽ ግን ያላወጣሹ ሀሳብ አለ። ሊያዋልድሽ የሚገባ ቀኑን ጠብቆ የሚመጣ ነገር ነው እርግዝና ማየት። ስትወልጅ ካየሽ ደግሞ ሀሳብሽን ልትገላገዩ ነው። የሆነ ቁርጥ ውሳኔ ሊወሰንልሽ ነው። የሆነ ፍርድ ሊበየንልሽ ነው። የሆነ ጭንቀትሽን ልትገላገይ ነው። ግን አውጩ ማለት ነው አውጩ እርዳታ። መቼም የምትወልድ ሴት ሰው ያስፈልጋታል አይደለም። እንደዛ ነው። መብላት በህልም ተቃራኒ ነው። መብላት በህልም ተቃራኒ ነው። ብዙ ጊዜ ምግብን ሲበሉ ማየት ማለት የሆነ የተራብሽበት ጉዳይ አለና መጽሐፍ ይሁን ጸሎት ይሁን ከእግዚአብሔር በረከት ረድኤት ይሁን አይታወቅም። አንድ የተራብሽበት ጉዳይ አለ፣ አስቢበት ማለት ነው። እሺ፣ አመሰግናለሁ።